ማን እንደሆንኩ ብታውቂ ኖሮ በረሽ ነበር የምጠፊው። ግንባሯን ሳም አድርጌ ልሸልማት ነው። በጣም ጥሩ ግን ዋጋህን ታገኛታለ። ግድ የለም ሰኔ ያሳየችሽ ይበቃል። ምንድን ነው ከኔ የምትፈልጊው? ምንን በቃ ትንሽ ታገሰኝ፣ ከሀገር እስከወጣለሁ። ሰኒ እባክሽ ላስረዳሽ። በቃ እኔ እንተወኝ እኔ እንተወኝ። እሺ፣ ያቺ ከራሷ በላይ የምታምነን ሴት ምን እንደምትላት አስብ። ሰኒ እርግጥ ነው ኪራ አጥፍቷል፣ ግን ደግሞ በቃ ነው አንተ ጓደኛ ስለሆን አደለገስክለት። ለእኔ ደግሞ ጓደኛ የጽናት ናት እንጂ ዘለቂቴ። እውነት አይደለም የምትለኝ እውነቷ ነው። አይገርምሽም ይሄ ጉደኛ ደሙ ካሱን ብሶ እኮ ያዙ ይልቃቁኝ ይላል። የዛን ዕለት ቀማታ ሚስቴ ለቺት አላደርግም ምናምን ብሎ ምንም ሳይፈጠር እኮነ ያደር ነው እንዴ? እኔማ ለየትኛው ክብሬ ብዬ ነግሮ አለሁ። ደሞ ኮ ብት ቀበቶን ኩላሊቱ እስኪጠፋ ድረስ እፍን አርጎ ጥብቅ አርጎት እኮ ነው ያደረው። ማን አውራት ከድር ሴት ጋር ማናት? እሷ ደግሞ ኒና ናት። ጭራሻ ቤት አምጥተው ያስቀመጥ ጉዳገር ይባላል። ሰላም ሰላም ውዶችዬ፣ የተከበራችሁና የተወደዳችሁ ቤተሰቦቼ በያላችሁ በሰላማችሁ፣ የብዛ ኢትዮጵያውያን ኤርትራውያን ውዶችዬ፣ እዬ ለቤት አዲስ የሆናችሁ ፕሌስ ሰፖርት አድርጉኝ። ነባር ቤተሰቦች ላይ ሸራችሁ አዲስ ቤተሰቦች ደግሞ ቤተሰብ እንሆን ማለት ነው። በተረፈ ጽናት እንግዲህ በጣም አጓጊ ልብ አንጠልጣይ ሆኖ መጥቷል። የጽናት ልብ እንግዲህ ከመሰበር አልዳንም። ቅዱሴ ይላል ከውሸት ጣፋጭ የእውነት መራራ ይሻላል ባካችሁን፣ ነገራት ሲል ነበረ። ቦምቡ ፈንድቷል። የምን ቦምብ ነው? አብረና ያለን አብራችሁ ይቆዩ ማለት ነው። ሰንዬ ሊናን እንግዲህ ዘጠና ሶስት ዲግሪ እስከሚዞር አናቷ አዙራ ደበደበቻት። እሱን አብረና ያለን አብራችሁ ቆዩ፣ የተወደዳችሁ ቤተሰቦቼ ውዶች። እንግዲህ እንዳየ ነው ማለት ነው። ሰንዬ አሁንም አልተዋጠላትም ኒና ከቤት መምጣቷ። ይች ይዛው የመጣችው የመጣቸው የደበቀችው ነገር አለ እያለች እንግዲህ ሰንዬ አልዋጠላት ብሎ ነበር እስከዛሬ። ጽናትም እንግዲህ ባለቤቴ እንግዲህ አምነች ተቀበይ ብሎ እንግዲህ እስካላይ ድረስ ምንም ማድረግ አልችልም ትግስት መታገስ አለብኝ። ሶስት ቀን ስትል ነበረ እንግዲህ ኪራም ስት ሲወጣ ሲገባ እንግዲህ የጽናት አይን እሾ ሆኖ እየታየው ነበረ። የሰራው ስራ እንግዲህ ስለሚኮሰኩ ሰው በዛሬው ምራፍ እንደምናየው እንግዲህ አቶ ወይዘሮ ሰኒ እነ ጽናት ቤት ሂዳ እንግዲህ ኒና በሪ ላይ ታገኛታለች ምን ትሰራ ያለሽ አንቺ እዚህ ስትላትም ቋያንሽ ምናገባሽ ምንድን ነው የእንቅቡያለ የምጣዱ ተንጣጣ የሚለው ነገር የሚያረግች፣ ስትላትም አንቺ ቆይ፣ ምንድነው ችግርች ከኔ ጋጋ ምንድነው እንደምትጋጩ ስትላትም፣ አንቺና እኔኮ ከተጋጭን ቆየን። አሁን ወደ ድራማውን ንግባ ስትል እንግዲህ ጸጉሯን ይዛ ደብድባታለች። እንግዲህ ያዙ ልቀቁኝ እያለች ነበር። በኋላ ምሬ ስትል ጽናት ትደርስላታለች። ጽናት ጽናትም ሰኒን ጎትታ ወደ ቤት አስገብታ፣ ልቀቂኝ ይችል ልጅ ሬሷዋን እንትል በላት እያለች ነበረ እንግዲህ ሰኒዬ በጣም ተናዳለች። ጽናትም ስለገላገለቻት፣ አንቺ ቆይ ደግነትሽ ምንነው ነው እንደ መንገድ ረዘመ ምን ነው ይሄን ያህል በማለት ሰኒ ተበሳጭታ ወደ ቤቷ ሂዳለች ማለት ነው። ኒናም እንግዲህ በጣም ስሜታዊ ሆናለች። አሁን እንግዲህ በተንኮል እየመጣች ነው። በዚህ ሁኔታ ላይ እያለም እንግዲህ ማታ ላይ ስትቃዥም ነበረ። እህቴን ተዋት፣ እህቴን ተዋት እያለች እንግዲህ ኪራና ጽናትም ሂዶ ምን ሆነች ነው ሲሏት፣ አንችን ነበር እኮ በህልም የማይሽ ምንድን ነው ስትላትም፣ ተረጋጊ በቃ እንግዲህ ብለው ወደ ምኝታ ክፍላቸው ሂደው እንደነበር እናስታውሳለን። በኋላም ሰኒ ቅዱስ ቤት ሂዶ ሰኒ፣ የሆነ ነገር ላናግርሽ ነበረ። ምን እግር ጣለህ እርዳታ ንፈልጌ እርዳታ ሽፈልጌ ሲላትም ያለውን ነገር ይነግራታል። ከኔና ጋ ያለውን ሂስትሪውን በምን አይነት ሁኔታ እንደተገናኙ ማን ሰበብ እንደሆነ ያለውን ነገር ሲነግራት በጣም ስሜታዊ ተሆነና ጽናት አሁኑኑ መስማት አለበት በማለት ስት ከንፍ ተሄዳለች ወደቤት ሰንዬ እኔኮ ህይወታቸውን እንታደገው የጽናት ልብ ከመሰበር እናድነው ነው እንጂ ሄደሽ የበለጠ ሰብአውሪያት እንድልሽ ልልሽ ፈልጌ አይደለም ይሄን የነገርኩሽ መፍትሄ ፈልገን ነው ሲሏትም እንግዲህ ሳት ወድ በግዷ አረጋግተዋታል አረጋግተው ወደ ቤት መልሰው ምህር ናሁሜና ቅዱስ ተሰብስበው ሁሉም ሲያናግሯት ምርጡ አፍቃሪ ወደር የሌለብህ አፍቃሪ የታመነችልህን እንዴት ነው ምሰብራት ስንተ የሰበርካት ጠንካራ ሁና እየተጠገነች ስትነሳ መልሰህ የምሰብራለሁ። ምንድን ነው ምንድን ነው አንተ የምትፈልገው ጽናት ምን አጎደለችብህ? ስትለው ነበረ። አይኗን ማየት ራሱ ከብሎኛል። እኔ ምንም ልልሽ አልችልም። በቃ ምንም የማቀው ነገር የለም። በስካር በቃ ሰክሬ ነበር ነው የሚለው እንግዲህ ጽኪራ በዚህ ሁኔታ ላይ ያሉ እንግዲህ ሰኒ ተረጋግታለች። ቀስ ብለን እነግራታለን፣ እንዴት ብለን እነግራታለን የሚለው መፍትሄ ነው እየፈለጉ ያለሁት። እንግዲህ ወይዘሮ ኒናም እንግዲህ አሁንም እሳት ጎርሳለች። ሰኒ ስለደበደበቻት ምሩ ይህም ለናሁሜ ትለዋለች። ምንድን ነው የደበቃችኋት ሰኒ ኮ ጽናት እኮ እዛ ቤት ይችልጅ ከመጣች በኋላ ሰላሟን አታለች። ኪራይ ኪራ ይደብረዋል ብላለች ብላ ነው እንጂ በጣም ደስ በቃ ስሜቷ በጣም ጥሩ አደለም። ከፍቷታል ሲል ስትለው ነበረ። በቃ ሶስት ቀን ነው ትሄዳል ይችላል። ናሁሚ ምንድን ነው የምታቀው ነገር አለ ስትለው ምንም እኔ የማቀው ነገር የለም፣ በቃ ለሶስት ቀን ታገሱ እያለ እንግዲህ፣ ከሶስት ቀን አልፎ ግማሽ ቀን ሆኖም ኪራ ለምዶ ማቴጂ ብር ልስጥሽ ብልሽ እምቢ ብለሻል፣ ምንደ ምትፈልጊ በቃ ከህይወቴ ውጭልኝ እያለት ነበረ። እንደውም ሰኒ ስለደበደበችኝ ብላ ምክንያቱን ስነግረው የኔን ነው እሷ የመለሰችልኝ። ስለዚህ ግንባሯን ስሜ ነው ምሽልማት ሲላት ጭራሽ የበለጠ ተናዳለ ለዚህ ዋጋ ትከፍላለ ብለዋለ። ኪራን ኪራን ግን የሚያቀው አብረው እንዳደሩ ነው። ይችልጅ ግን ኒና አጋጣሚው ነው የተጠቀመችበት፣ ምክንያቱም አብረው አደሩ እንጂ ምንም ነገር የተፈጠረ ነገር የለም። በዚህ ሁኔታ ላይ ያሉ እንግዲህ። ኒና አሁንም እሳት ጎርሳለች ኪራን ለመበቀል ነው የተነሳችው፣ በተለይ ሰኒ ከደበደበቻት በኋላ ኪራም ለምን መታሻት፣ ለምን እንደዚህ አረጋችኋት ብሎ እንዲከራከርላት ነበር የፈለገችው። ግን እሱ ደግ አረገች የሚለውን ቃል ስለተናገራት የበለጠ ስሜታዊ ሆና እሱን ለመጉዳት ነው አሁን። ከማንጋ እንደተጋፈጣችሁ፣ ከማንጋ እንደተጣላችሁ አላወቃችሁም። እኔ ሄዳለሁ ብዬ ነበር፣ አሁን ግን ሀሳቤ ነው እያስቀየራችሁኝ ያለሁት፣ እያለች እንግዲህ ስታወራ ሰምተናታል። በኋላም እንግዲህ ጽናት ነገር የውንም ከኪራአፍ እስከምሰማ እስከሚያስረዳት ነው የምጠብቀው እንጂ ብዙ ስህተቶች ብዙ ሁኔታዎች ታያለች። ግን ያው እኔ ካንቺ ውጭ የሚለውን ነገር ስለሚናት በቃ አምናዋለች። እና አንዳንድ ጊዜ በሙሉ ልብ ማመንም እንደዚህ ያለው ጉዳዶች ያመጣሉ። ጠርጥሩ፣ ያልጠረጠረ ተመነጠረ የሚባል ነገር ጥሩ ሀሳብ ጥሩ አስተያየት ነው ብዬ ነው ማስበው። እና ጽናት እንዲሁ ድፍን ብሎ ማመኗ የበለጠ ልቧን ያቆሰለው እና ልቧን የሰበረው ነው ብዬ ነው ማስበው። በዚህ ሁኔታ ላይ እያለች ኒና እንግዲህ ደረጃ ላይ ሆና በእርግጠኝነት አውቃ ነው ይሄን ነገር ያደረገችው ብዬ ነው ማስበው። ደረጃ ላይ ሆና ስልክ ስታወራ አዎ፣ ጓደኛዬ አትጨናነቁ። እኔ ለጊዜው መሸሸጊያ አግኝቻለሁኝ። ግን የሚገርምሽ የዛን ቀን ለትኮ ምንም ነገር አልተፈጠረም። አብረን አንድ ክፍል አደርን እንጂ ምንም የተፈጠረ ነገር የለም። በስካር መንፈስ ቢሆንም ምንም ያረገው ነገር የለም ሴክስ መንፈስ ቢሆን ምንም የሚያደርገው ነገር የለም። እንደ ሚስቴ ላይ ሌላ ሴት አልደረብም በማለት ልብሱን ራሱ ሳያወልቅ ነው ያደረው። ስትልም ይሄን አጋጣሚ ግን እጠቀምበታለሁ። ምክንያቱም እሱ የሆነ ነገር እንደተፈጠረ ነው የሚያውቀው። እኔ ግን ሁኔታውን ስለማቅ እጠቀምበታለሁ ለጊዜው ጥሩ መሸሸግ አግኝቻለሁ። ውድ ጓደኛ እናንተ ዘና ፈታ በሉ እያለች ለጓደኞቿ ስትነግራቸው ነበር። ጽናት ከኋላ ሆኗ እየሰማች ነበር። እንግዲህ ልቧ ተሰብሮ እያለቀሰች ወደ ክፍሏ ገብታ፣ እንግዲህ ክብሮ መጥቶ ሁኔታውን ሲነግራት፣ ኪራ ሴት ደረበብ ስትል ልቧ